ስም ረህማን ረሒም አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ ዓላ ረሱሊላሂ ሰለላሁ አለይሂ ወሰለም ክቡራትና ክቡራን ተመልካቾቻችን በያላችሁበት የተከበረ ሰላምታችን ይድረሳችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንደተለመደው ዛሬም ከወንድም አብዱልመጅድ ጋር እንግዲህ ጊዜን እያነሳን እንቀጥላለን። በተለይ ባለፈው ሳምንት ሰፋ ያለ ጊዜ ሰጥተነው የነበረው የዚህ የብክነት ጉዳይ ነው። ፀረ ጊዜ የምንላቸውን የተለያዩ ሀሳቦች እያነሳል ወደ ተመልካቾቻችን ስናደርስ ቆይተናል። ዛሬ የምንቀጥል ነው የሚሆነው። ውድ ተመልካቾች እንግዲህ እናንተም ልክ ከዚህ ቀደም ስታደርጉት እንደነበረው ዛሬም ማስታወሻዎቻችሁን በማውጣት ጊዜያችንን ሊያባክንብን ይችላል የምትሉትን ጉዳይ እንድታሰፍሩና እነሱን እንዴት አድርገን መፍትሔ ልንሰጣቸው እንደምንችል ደግሞ ኋላ ላይ ስናነሳ እግረ መንገድ መፍትሔን እንድታገኙ ከወዲሁ እንግዲህ መምከር እፈልጋለሁኝ ባለፈው ሳምንት ሶሻል ሚዲያ ላይ ነበር ያቆምነው። ማህበራዊ ድረ ገጾች የሚወስዱብንን ጊዜያት እየዳስን ነበር። አለማችን እንዴት ዋለች፣ እንዴት አመሸች፣ እንዴት አረፈለች በሚሉ ሰበቦችና ስባቦች አስባቦች እየገባን እየተጣደን የምናባክናቸው ጊዜዎች ቀላል አይደሉም የሚል ሀሳብ አለ። አንተ ጋር እስኪ እና ብስሚላሂ ራህማን ራሒም አልሐምዱሊላህ ላ ሰላት ሰላም ላ ምላ በማህበራዊ ድህረ ገጾች ጎን ለጎን የቴሌቪዥን ፕሮግራሞችን ማንሳት እንችላለን እናምናለን። በኋላ ላይ የምናነሳበት አንድ ጥሩ ነጥብ አለ። ይህንን ቴክኖሎጂ ሳይንስና ቴክኖሎጂን ሙስሊሙ ከማንም በላይ መጠቀም እንዳለበት ምናምን ሆኖ ግን በአግባብ ባልሆነ መልኩ ግን ጊዜያችን እየተወሰደብን ነው፣ ጊዜያችን እያባከነብን ነው፣ ጸረ ጊዜ ሆኖብናል ማለት እንችላለን። ማህበራዊ ድህረ ገጾች ፌስቡክን ማንሳት እንችላለን። ኢንተርኔት፣ ሌሎችንም ማንሳት እንችላለን እና በጣም በርካታ ናቸው። እናንተን የማናቃቸውም ሳይኖሩ ፕሮግራም እስኪተላለፍ ጊዜ ድረስም ሊፈጠር ሊኖር ይችላል ይችላል እና እነዚህ ነገሮች በደንብ መቃኘት አለባቸው ብለን እናምናለን። ቤት ውስጥም ልጆች አስቸግረውናል። ትንንሽ ልጆች ሳይቀር ዛሬ ከማጥናት ይልቅ ፌስቡክ ላይ ምን አዳዲስ ነገሮች አሉ። በነገራችን ላይ አዲስ ነገሮችን መረጃዎችን ለማግኘት ቢሆን መልካም ነው። ውስጡ ያሉትን ከባባድ ነገሮች፣ እንደው ፀያፍ ድርጊቶችን እንተውና እንደው አስፈላጊ ነው የምንላቸው ነገሮች ስራሱ በትክክልኛ የምንፈልገውን ነገር እንድናሳካ የሚያግዙ ናቸው። አንድ ወቅት የሆነ ስብሰባ ላይ አስተያየት ስጡ ስለ ልጆቻችሁ ተብለው አንድ አዛውንት የሰጡትን አስታውሳለሁ እና እባካችሁ መምህራኖቻቸውን ነው እባካችሁ ምከሩልን። ልጆቹ ከመጽሐፍ ይዞ ከማንበብ ይልቅ ፌስቡክ ላይ ጊዜ ማሳለፍን እየመረጡ ነው እና ጊዜ በትክክል አሁን እዛ ላይ የሚጠቀሙት ነገር ፌስቡክ ላይ ቁጭ ብለው ረዥም ሰዓት ሲያሳልፉ፣ ምናልባት ከጓደኞቻቸው ጋር ቻት መደራረግ፣ ሰላም መባባል ምናምን እንጂ ሊያሳኩት የሚፈልጉትን ነገር እንዲያሳኩ የሚያግዛቸው ነገር አይደለም። ስለዚህ በደንብ ምከሩልን ብለው ለመምህራኖቻቸው አስተያየት ሲያቀርቡ አስታውሳለሁ። ከባድ ሆኖ በጣም ከባድ ነው፣ ምንም ጥርጥር የለውም። ተመልካቾችን ይህን ሀሳብ የሚጋሩት እንደሆነ ነው ተስፋ የምናደርገው የምናስበው። ነገር ግን ሶሻል ሚዲያ ስንል ወይም ደግሞ ማህበራዊ ድረገጾች ስንል ፌስቡክን ብቻ ማንሳታችንም አይደለም። ምናልባት ፌስቡክ ላይ በጣም አበዛሚ የሆነ ብክነት እንዳለ ነው ስታነሳ የነበረው እና ኋላ ላይ በደንብ ማንሳት እንችላለን። እንዳልከው በአንድ ስለታማ ነገር ብርቱካን ልትቆርጥበት ትችላለህ። አላግባብ ደግሞ ሰዎችን ልትጎዳበትም ትችላለህ። ዛሬ ላይ የምናያቸው የዚህ የሳይንስና ቴክኖሎጂ ውጤቶችን በዚህ አንግል ነው መቃኘት ያለባቸው። ለጥቅም ማዋል ከቻለን በደንብ ማገልገል ይችላሉ። ፍትሮል ሌላውን ማህበረሰብ እንዲያገለግሉ ነውና የተፈጠሩት። በዛው መጠን ደግሞ እኛን ሊያጠፉን ይችላሉ። በጣም ጊዜያችንን ያጠፉብናል። ምንም ሸክ የለውም ምርታማነታችን እንዲቀንስ ያደርጋሉ። ሀታ ከዛ እንዳትወጣ ሱስ ሁሉ የሚሆንበት አጋጣሚም አለ። ሀያ አራት ሰዓት አንዳንድ ጊዜ ከዛ በሆነ መንገድ ብቻ ፈራር ስታገኝ የሆነ ታይም ስታገኝ ደብቅ ብለ ከፈት አደርገ ሷል የሆነ ነገር ማየት መጎልጎል ምናምን ይሆናል ማለት ነው። ስራ መልካም ነገሮች እንዳሉት ሁሉ የተወገዙ ነገሮች አሉት እያለን ነው። በእርግጥ ዱላው ፌስቡክ ላይ ብቻ ስለበረታ ነው ጣልቃ መግባቴ ያው ፌስቡክ ምን ማለት እንደሆነ ግልጽም ስለሆነ ነው። እኛም ሌሎች ነገሮች አሉ ስ ያልን ያለ ነው። 24 ሰዓቱ የሆነ ነገር እየተሰራበት ሊውል ሊያልፍ ይችላል ብለናል፣ ግን ከምንፈልገው ነገር አንጻር መቃኘት አለበት ነው። አሁንም ተመልካቾቻችን በደንብ በትኩረት ሊያጤኑት የሚገባው ነጥብ ምንድን ነው? ጊዜያቸው የሚያልፍበት ስራ ካዲም ነው ወይ? ለዋና ለምንፈልገው ማሳካት ለምንፈልገው ነገር ተማሪው በትምህርት ውጤታማ እንዲሆን የሚያግዘው ነገር ከሆነ በጣም መልካም ነገር በጣም ነጋዴውን እንደዚሁ ኦሬ የመንግስት ሰራተኛውን በዚሁ መልኩ ሌሎችንም ሊሆን ይችላል የሚያግዛቸው ከሆነ የሚጨምርላቸው ነገር ካለውማ ጥሩ ነው። አሁን ግን ያደለም እየሆነ ያለው ሌላውን ዋናውን ነገር እየተውን እነዚህ ነገሮች ላይ ጊዜ እያባከንን ነው ነው እንጂ ሙሉ ለሙሉ ሰላም መባባል መዛይ መልካም ነገር ነው፣ ግን ስድስት ሰዓት ሰላም እየተባባሉ ማሳለፍ ከ24 ሰዓት ውስጥ ከባድ ነው ያገኘውን እረፍት ሰዓት ሁሉ እየተጠቀሙ አይቻልም። እነዚህን ነገሮች ማንሳት ነው ከባድ ያደረገው፣ ነው እንጂ የምንለው በጣም ጥሩ። ስለዚህ ይሄ ማህበራዊ ድረገጾች የምንላቸው በከፍተኛ ደረጃ ጊዜያችንን የሚሸረሽሩ ናቸው እያለን ነው። በእርግጥ ጥሩ ማረሚያ ነው፣ የሚጠቅመን ነገር የያዝነውን የጀመርናቸውን አዳዲስ ነገሮች የጀመርናቸው። ሁል ጊዜ ስራ ላይ ያለንባቸው ነገሮች የሚያዳብሩልን የሚያፋፉልን ከሆነ እዛ ላይ መጠቀማችን ጉዳት ላይ ኖረው ይችላል። ያም ቢሆን ግን በስርዓት የተቃኘ መሆን አለበት። ሌሎች ሶርሶች ካሉ ሌሎች ሶርሶች ልንጠቀም እንችላለን። ከዛ ውጭ ግን የግድ እሱን መጠቀም እንኳ ካለብን ጊዜያችንን በማያጠፋብን መልኩ ጊዜያችንን በማይሸረሽርብን መልኩ መሆን አለበት የሚል ነው። እንግዲህ ጊዜያችንን ከሚያባክኑ ነገሮች አንጻር ያነሳ ነው። ሚዲያ አካባቢ ደግሞ ቀጥታ እንምጣ ወደ ቴሌቪዥን እሱን እንችላለን። ያው በቲቪ ነው ወይ በቴሌቪዥን ነው። አሁን እየታየን ያለ ነው። ምናልባት ይሄ እንዴት ያዩታል። ለአንዳንዶች ጊዜ ማባከን ሁሉ ከተሰማቸው ከዚህ አሁን ከምናወራው በላይ ለሆኑ ሰዎች ላይ ያከታተሉት ይችላል። ሌላ ስራ ሊሰሩ ይችላል። መስራትም እንዳለባቸው እናምናለን። ግን የሚያስፈልጋቸው ወንድሞች፣ እህቶች፣ ሌሎችም አካላት እንዳሉ ግን ፊል እናደርጋለን እናምናለን። ይሄ ፕሮግራም ነው እንግዲህ አስበው አሁን የኢስላማዊ ሚዲያ ነው የምናውቀው ነው እና ውስጡ መጥፎ ነገሮች ይተላለፋሉ ተብሎ የሚታሰብ ነገር አይደለም፣ አይገመትም። እንዲህም ሆኖ የማንመክራቸው ሰዎች ግን ይኖራሉ። አሁን ከምናወራው በላይ የሆኑ ሰዎች፣ ሌላ የቤት ስራ የሚጠብቃቸው ሰዎች አሉ። ስለዚህ ለእነሱ ምናልባት ጊዜ ማባከል ሊሆን ይችላል። ይሄ እኛም ይህንን ሀሳብ ይዘን ስንነሳ ታርጌት ግሩፕ አለን፣ ልናሳካቸው የምፈልጋቸው ሰዎች አሉ። ከተመልካቾቻችን መካከል ጊዜ የሚባክንብን ብንለው መልካም ነው። ስለዚህ ያግዘናል ብሎ ያመነ ሁሉ እኔ አሁን ይህ ነገር ይጠቅመኛል፣ ዓላማይን ለማሳካት ጥሩ ነገር አለው የሚል ሰው ሊከታተል ይችላል። እንግዲህ አፍሪካ ቲቪን ማለት ሌሎችንማ ፈማ ባሉክ ሰው ምናልባት ዌስቱ ወር ደግሞ ሙስሊም ጠላቶች የሚሰሯቸው ብዙ ነገሮች አሉ፣ በተለይ ከሚዲያ ጋር የተያዙ አይደለ። እነዛን በትክክል አምነንባቸው እንደው በእኽላስ ብንጠቀማቸው ከሆነም ከባድ ነው። ስንት ፊልሞች እኮ ይለቀቃል። እንደውም አሁን ወደ አረቡ ወይም ወደ ሙስሊሙ አለም የሚፈሱ ፊልሞች ሌላ ቦታ ሄዱ። በአሁን ሰዓት ደግሞ በከፍተኛ ሁኔታ ዘመቻ የተጀመረ ነው የሚመስለው በትክክል ረመዛን እስከ ያሰጋን ድረስ ማለት ነው። በየዕለቱ በየዕለቱ እንግዲህ ሦስት መቶ ስልሳ ቀን በሙሉ የምትከታተለው አንድ ታሪክ አለ ማለት ነው። አንተ የዛ ቤተሰብ አባል ትሆናለህ ሳታስበው። በጣም የሚያጅብ ነገር ነው። በየዕለቱ አንድ አንድ ሰዓት ከህይወት ላይ ትሰጣለህ። ምንድን ነው የምታገኘው ነገርማ ተደሪ አታውቅም? አታውቅ ጎልም ኖሮ አይደለም አፍትሮል ምናልባት በተለይ አሁን መሸት ሲል የሚተላለፉትን ለይተ እንኳ ብታወጣ እዛ ሰዓት ላይ አንዳንድ ጊዜ በእርግጥ ቤተሰብ በጋራ እናያቸው ሊኖሩ ይችላሉ። አላውቅም። አንዳንድ ቤት ግን ጸብ ሁሉ ይነሳል። ባልየው አይፈልግም፣ ሚስትየው ግን እንዲያመልጣት አትፈልግም። ሁለቱ ውስጥ ተቃርኖ ይመጣል። እቺ ሴት ዳሬን አሸሽላለሁ ምናልባት የሚል ነገር እኮ አግኝተ ፈልጋ ሊሆን ይችላል። ሁሉ መታያዊ ያለ ፕሮግራም እና በጣም ከባድ ልክፍት ልክፍት እየሆነ የመጣበትን አግባብ ታያለ። ባንረሳው ደስ የሚለኝ ጌሞች ናቸው። ይሄ ቴሌቪዥን ጌም አለ፣ በተለይ ይሄ ስማርትፎኖች ላይ የትም ቤት አሁን ስትሄድ ሕፃናት በፊት እንግዲህ በእኛ እድሜ እኛ የምናውቀው እንግዶች ሲመጡ እጃቸውን ካየን እንኳ ብርቱካንና ሙዝ ዛሬ እሱ ሁሉ ነገር ቀርቶ ስልክህን ይዘኸዋል፣ ሊለዋል ይዘኸዋል፣ የሚላለን ይቀበዋል። እንደዚህ አልገጠመኝም እና ከባድ ነገር ነው። በጣም ፓተርን ይኖራቸዋል ስልኮችህ ምናምን ይላፍ። ይሄ ብቻ አንዳንድ ጊዜ ክፉ ላለመሆንም አለ አይደል፣ ደግ ወዳጅ ለመምሰልም ብለህ ከፈት አድርገህ ትሰጣቸዋለህ፣ ትሰጣቸዋለ። ያው ስብሀናላ የቱ ጋ እንዳለ ያውቁታል። የሚያዝናናቸውም እንግዲህ በእነሱ ማለት ነው የትኛው እንደሆነ ያውቁታል ብቻ አንተ የማታውቀው መዓት ነገር እነሱ ያውቁታል እና ይህ ልጅ ነው እንግዲህ አሁን እያደገ የሚመጣው ከዚህ ከስልክ ጋር ያለውን ቁርኝት ምናምን አስበው እንመለሳለን የትውልዳችሁ ተመልካቾቻችን ያነሳነው ርዕሰ ጉዳይ ከባድ ነው እናንተ ቤት ውስጥ የሚገጥማችሁን ርዕሰ ጉዳይ ያነሳ ነው እናንተ ጋር እንግዶች ሲመጡ ልጆቻችሁ እንዴት ነው የሚያደርጉት ስልኮቻቸውን አይቀበሉም አይፈትሹም አይበረብሩም እንዲህ ያለ ነገር እንግዲህ እንዳይለመድ ነው አሁን እያነሳ ያለ ነው። እስቲ ስለ ጌሞች እናነሳለን። ፋታ ቆይታ፣ እረፍት ውስጥ የምንመለስ ይሆናል። በያላችሁበት ጠብቋል ተመልካዮቻችን ስለ ህፃናት ስልክ አጠቃቀም እያወራ ነበር። ለፍተሻ ተባበሩ እያሉ ይመስላል። ህጻናት በየቤቱ ስንሄድ ያጋጥማል። ይህንን ተመልካቾችን የሚጋሩት ሀሳብ ይመስለኛል። በእርግጥ በጣም መልካም። ያን ወደ ልማድ ነው። ጥሩ አይደለም። ወላጆች እዚህ ላይ እርምጃ ልንወስድባቸው ይገባል። ህጻናት ላይ አንዳንድ ጊዜ እንደውም እኛም የምናበረታታቸው ይመስላል፣ አይደል ካልበላህ ይህም አልከፍትልህም እንላለን ካልተኛ አልከፍትልህም ዋጋ እየሰጠነው ነው ስልካችን ውስጥ ያለውን ነገር የሚመስለው እንደዛ ነው እና የስነልቦና ባለሙያዎችም ይህንን ነገር አይልም እኮ አንድ ነገር አደርጋለሁኝ በሆነ ነገር ማድረግ ብዙ ጊዜ አይመከርም እንዲህ ካላደረግ እንዲህ ያላደርግልህ ምን አትጠቀመው ለህፃናት ነው የሚሉት ይኒያው ሀሳባችንን ጋር ስንመለስ የዚህ ጊዜ ከሚያባክሉብን ነገሮች ውስጥ በጣም በቅድሚያ ሊነሱ ከሚገቡ ውስጥ ነው ይሄ ስማርትፎን ወይም ደግሞ ማንኛቸውም ስልኮች ላይ ዛሬ ጌም ተብሎ ሰዎች በሱ ጊዜያቸውን እንዲያባክኑ ቢጨምረው ነገር ብዙ ስለማይገባኝ ማለት ነው፣ እንዲያባክኑ ተደርጎ የተዘጋጀልን አለ። ቤት ድረስ መጥተዋል። ኪሳችን ውስጥ ያለ ነገር ነው። እሱን የሚያባክልብን ጊዜ አለ እያለን ነበረ። ሌሎቹን ደግሞ ማየት እንጨምር፣ ምናልባት መጨምረው ነገር ካለ እዚህ ላይ ትንሽ ነጥብ ማሳት ትችላለን። ብስሚላህ። ያው ጌም በተለይ ህፃናት ይታማሉ። በእርግጠኝነት እነሱ ጋራ ይሄ ስህተት አለ፣ ክፍተት አለ። ነገር ግን ያው እኛው ነን የምናስተምራቸው። እናስተምራቸው ነገ ይህን ብክነት ወይም ብክለት ይዘው ነው የሚያድጉት፣ እና ከባድ ነው ጥንቃቄ ያስፈልጋል። ህፃናቱ ብቻ ሳይሆን ትልልቆቹም ይሄንን ሊጠቀሙት ይችላሉ። ምናልባት ያው የደከመን አእምሮ ዘና ማድረግ መሰል ምክንያቶች ከሆነ ያሉት ጊዜ ይበጅለት ቅባቶች ነው የሚባሉት። ስለዚህ ሁሉን ነገር ክልክል እያደረግን ላይሆን ይችላል። ያው ተመልካቾቻችን በደንብ ማመን ያለብን ነገር ምንድን ነው፣ እያንዳንዱን ነገር ስንጠቀም፣ እያንዳንዱ ጊዜያችንን በሆነ ነገር ስናሳልፍ፣ ዋናውን ነገራችን እርሳት አያስፈልግም አይኖርብንም ነው እሱን የሚካድሙ እሱን ይበልጥ ከፍ የሚያደርጉ የሚያስተካክሉልን ነገሮች ውጤታማ የሚያደርጉልንን ነገሮች እንጠቀም ነው ምክሪያችን ይመስለኛል። በጣም ስለዚህ ይሄ ጌም እና ጨዋታዎች አካባቢ ያለው ነገር ቀደም ሲል ባየነው መልኩ የተቃኘ ነው የሚሆነው። ሌሎች አሉ ጊዜያችንን እንደዚሁ እያየነው ነው በዋዛ እንዲያልፉ የሚያስገድዱ እንድንላቸው እንችላለን። አንተም ብዙ ጊዜ ስታማረር ያለሁኝ ስብሰባዎች፣ ስለ ስብሰባዎች ነው። ስብሰባዎቻችን አሁንም በደንብ ይቃኙልን፣ ወይም መቃኘት ይኖርባቸዋል ምክንያቱም ብዙውን ሰዓታችን እየወሰደብን ነው፣ እያባከነብን ነው። ስብሰባ የሚደረግባቸው ምናልባት መስሪያ ቤቶች መሰል ቦታዎች ሊሆን ይችላል። ግን ቤትም አካባቢ ስራ የሚመስሉ ሰፊ ሰዓት የሚወስዱ ወሬዎች አሉ። የሚመስሉ እንጂ ስራ የሆኑ ወሬዎች ያልሆኑ እነዚህን ሁሉ መጠንቀቅ ያስፈልጋል። በተለይ ግን ስብሰባ ስብሰባ አንድ መብዛት የለበትም። ሹራ በጣም መልካም ነገር ነው፣ እስልምና ዋጅብ ያደረገው ነገር ነው። ሁሉ ነገር በስብሰባ ሆኖ ሲወሰንና ውሳኔ ሲተላለፍ መልካም ነገር ነው፣ ግን ይበዛና ያሰለቻል። አንድ ሁለተኛ ውስጡ ስብሰባ ባህሪያት አሉትና እነዛ ባህሪያቱ ጊዜን በጣም ያባክኑብናል። ምክንያቱም አንተ የምታነሳው ነገር ሊኖር ይችላል ብዬ አምናለሁ የማይመለከቱት ወይም ደግሞ ከአጀንዳው ጋር የማይጣጣሙ ነገሮችን በማንሳት የሚያልፉ ጊዜዎች አሉ። እነዛ የሚያነሳቸው አካል ብዙ ላይ ያቃቸው ይችላል። እኔ ግን እነዛን እያዳመጥኩኝ ሰዓቴ ሲባክን ቅር ይለኛል። ብዙ ቦታዎች የምናስተውለው ነገር ስብሰባዎች ላይ ያለን ልምድ በጎ የምትለው አይደለም። አንዳንድ ስብሰባዎች እንደውም አጀንዳ የሌላቸው እስኪመስል ድረስ መርገጫቸውን ያጣሉ። ማንም የፈለገውን ሀሳብ የሚሰጥባቸው ይመስላል። ስብሰባ ከሆነ እንግዲህ የራሱ የሆነ አወቃቀር አለ። አንድ ስብሰባ አጀንዳ ይኖረዋል፣ መሪ ይኖረዋል፣ አወያይ ምናምን ላ እና ተሰብሳቢዎች ይኖሩታል። አንዳንድ ጊዜ የሚገጥሙ ነገሮች ውስጥ ስብሰባ ላይ አብድልመጂድ እንዳለው እላለሁኝ። አንተ እንግዲህ ሀሳብ ሰጥተህ ጨርሰሃል። አንተ ካልከው እኔ ለምን እንደማስፈልግ አይገባኝም። ሀቂቀተ እገሌ እንዳለው እገሊት እንዳለችው ይባልና ይቀጥላል። እሱ ካለው ጋር የማይገናኝ ነገር ሊሆን ይችላል፣ የሚያነሳው ነገር። አንዳንድ ደግሞ በጣም ትህትና ያለ ናቸው እንደው አንተ ልትሆን ትችላለህ። አሁን በየ ባሰብ ስትጀምር በእርግጥ ብዙ ጊዜ አልወስድባችሁም ብለህ ትጀምራለህ። እንደዚ ያለ ነገር አያጋጥምህም? ጊዜ አልወስድባችሁም ብሎ ይገባና የመሰብሰቢያውን ሰዓት ይጨረስብሃል። ሌላኛው ትልቁ ችግር በጣም በቃ ሰዓታችንን ብጥስጥሱን የሚያወጣው ዝም ብለህ እስኪ በሕት አደርግ የትኛው ስብሰባ ከሰዎች ጋር ቀጠሮ አለ አይደል? ስብሰባ አለ ይሉሃል። ስንት ሰዓት እንደሚጀመር እንጂ ስንት ሰዓት እንደሚያልቅ አይወሰንም። ሲጀመር እንኳ ይሄን መወሰን አንችልም። ይሄ በጣም ብልጠት ይመስለኛል፣ ሰዓትን በአግባቡ ለመጠቀም አሁን እናንተ የምንገኝበት ሰዓት ላይ 11 ሰዓት ተኩል ነው። ይሄን ቀረፃ እያደረግን ያደረኛ ያለ ነው። ዳይሬክተራችን እስከ 12 ሰዓት ጨርሱ ካላለን እስከ 2 ሰዓት ልንቀጥል እንችላለን። እንቻለን 12 ሰዓት ላይ ግን መጨረስ አለብን። ግብአቶች ሊፈለጉ ይችላሉ። የትርፍ ስራ ሰዓት መጠቀም የማይኖርበት አካል ሊኖር ይችላል። ኢላ አኺሪ ማለት ነውና የምንጀምርበት እንጂ የምንቋጭበት ጊዜ አይታ የስብሰባችን ሌላኛው መገለጫ ችግሩ የምንጀምርበት ጊዜም አንዳንዴ ከባድ ነው ይነገራል። ስምንት ሰዓት ተብሎ ስብሰባውን ወይም ተሰብሳቢዎችን በመጠበቅ የሚያልፈው ጊዜ አንድ ሰዓት ሊሆን ይችላል አንድ ሰዓት ሊሆን ይችላል። ከባድ ነው እንግዲህ፣ አንድ መስሪያ ቤት ውስጥ፣ አንድ ግለሰብ ህይወት ውስጥ አንድ ሰዓት ከባድ ነው። እያየነው ነው ብዙ ስብሰባዎች እንዳልከው ብዙ ኮንፈረንሶች ወይም ደግሞ ሲምፖዚየሞች የሚጀመሩበትን ሰዓት የሚባለ የሚባለው ሁለት ሰዓት ተኩል ያው እንግዲህ አበሻ ቀጠሮ መሰል አባባሎች አሉ። ይህ በጣም ከባድ ክፍተት ነው። አንድ ሰዓት በእኔ ህይወት ከባድ ነች። አስበው ከሆነ አንድ ሰዓት ምናልባት የተሰብሳቢው ብዛት 500 ከሆነ 500 ሰዓት ማለት ነው። ይሄ 500 ፕሮዳክቲቭ ሰዓት ምርታማ ሰዓት በቀላሉ እየባከነ ነው። አንድ መስሪያ ቤት ውስጥ አስር ደቂቃ የኔ ሰዓት ብቻ አይደለም መታመን ያለበት አስር ተሰብሳቢዎች ከሆኑ አስር ደቂቃ ባከነባቸው ማለት አንድ ሰዓት ከ40 ወይም ሁለት ሰዓት አካባቢ ማለት ነው። ያ ድርጅት ብዙ ስራ የሚሰራበት ነው ያ ሰዓት። ስለዚህ ስብሰባዎች ውስጣቸው ደግሞ ስራ የሚመስሉ ወሬዎች ያሉበት ነው የሚሆነው ቅድም እንዳልከው መርገጫው የማይታወቅ ነው ቤት ውስጥም ቡና የምንጠጣበትን ሰዓት ልታነሳ ትችላለህ ጎረቤት ጋር የምትሄድበትን ሰዓት ልታነሳ ትችላለህ ማለት በጣም በርካታ ናቸው እኔ ሁሉ ነገሮች የምናነሳው በወጉ እንዲቃኙ ነው ባለፈውም ሳምንት ስናነሳ የነበሩ ጥቃቅን የሚመስሉ ነገር ግን ጊዜያችንን የሚላችሁ ነገሮች አሉ ነው አሁን ቡና መጠጣት ጊዜ ማባከን እኮ አይመስለን ስብሰባ እኮ ስራ ነው፣ የአንድ የስራ አካል ነው። ጊዜ እያባክንኩ ላይ መስለኝ ይችላል። ነገር ግን ቆም ብለን እናስብ። ሶሻል ሚዲያ አካባቢ ያነሳነው ነገር አለ፣ ጌሞች አካባቢ ያነሳነው ነገር አለ። እየተዝናናው ነው ብሎ ነው የሚያስበው መዝናናቱን ነው እንጂ የሚያስበው ጊዜን እያባክንኩ ነው ብሎ የሚያስበው። ስለዚህ ስብሰባን ስናነሳ ሌሎች ነገሮችንም ባለፉ ሳምንታትም የነበሩት ነገሮችን ሁሉ ስናነሳ እኒህ ነገሮች ጊዜያችንን ይወስዱብናል፣ ያባክኑብናል በአግባቡ ሊቃኙ ይገባል። የሚል ነው ይ እናንተ መነሻ በጣም መልካም። ያለ ፕሮግራም ስለሚከናወኑ ዚያራዎች ወይም ደግሞ ጉብኝቶች ትንሽ ነገር ብናነሳ ደስ ይለኛል። አጋጥሞ አያውቅም አጋጥሞ አያውቅም ሳይሆን በጣም በተደጋጋሚ የሚገጥምህ ነገር፣ በተለይ እኔንማ አላውቅም። ብዙ ጊዜ ቢሮ ውስጥ ቁጭ ብዬ ብዙ ስራዎችን አቅጄ የወር ፕላን አድርጌ ይመጣለሁ። ተደጋጋሚ ሰዎች ይመጣሉ። ደውለውን ልንመጣ ነው አይሉህም መሰል ብዙ ታገኛለህና መጥተው ቁጭ ይላሉ። ሀጃ ነው ያለበት የእሱን ሀጃ መቅረፍ ስለሚኖርብህ ሌሎች ነገሮችን የሚችል ልታደርግ ነው። ግን ባለፉት ሳምንታት ውስጥ ያነሳነው አንድ በጣም እጹም ሀሳብ ነበር። ኖ ያልናት ለምን ያለ ሰዓትህን የመጣኸው፣ አዝናለሁ፣ ሌሎች ሰዎችን ማገልገል ስላለብኝ እባክህ ለምን አትለም። ከአሁን በኋላ ይህን ማለት ይጠበቅብናል ብዬ አምናል። ያው ብዙዎቻችንን ችግር እየነገርኩህ ነው መቶ፣ ይሄን ሲልህ ሀያ መሰል። ቅድም ያነሳናቸው ከዚህ ፊት ያነሳናቸው ምክንያቶች ይዙህና እሱን በማስተናገድ እሱን በመንከባከብ ሌላውን ተዋል፣ ዙልም ነው። በነገራችን ላይ የተቀመጥክበት ስራ አለ፣ እዚህ የምትሰራው ሌላ ስራ አለ። ይበልጥ አሁን እዚህ አጀንዳ ላይ መምከር ማንን መሰለ፣ ድንገት የሚዘይሩ አካላት ቢሆን ጥሩ ነው። አንዳንድ ቢሮዎች በተለይ የእኛ ቢሮዎች ከሆኑ ሙስሊሙ አካባቢ ከሆነ ቤታችን ነው። መልካም ነው። የቤተኝነት ጥሩ ስሜት ነው። ያም ሆኖ ግን ማን በቢሮ የለው ቢሮክራሲ ምናምን የምትለው ነገር ብትጀምረው ራሱ አንዳንዴ ቅሪ ቅሪላቸዋል። አክቹአሊ ቅሪ በላቸው እንጂ መጀመር አለበት። ምክንያቱም ስራ መበደል ወልም ነው። ቀድማ ከዚህ ፊታን አንስተዋል። ከባድ ነው። ስንት ጊዜያት ነው የሚባክኑት። ድንገት በምናደርጋቸው ዚያራዎች ይሄ ቢሮ አካባቢ ነው ወደ ቤትም እኮ ገልብጠን ልናየው እንችላለን። በደንብ በትክክል ምንም ሳትዘጋጅ ሰዎች ሳይደውሉልህ ይመጣሉ። መጎብኘታቸው አንተን መዘየራቸው መልካም ሆኖ ሳለ አንተ ግን ፕሮግራም ሊኖረህ ይችላል። ያሰናክለዋል፣ አንዳንድ ጊዜ እዛ እንዳትሄድ ያደርገዋል። ከዛ ባሻገር መዘየራቸው ጥሩ ነው፣ ምናልባት ያሰቡትም ጥሩ ነው። እኔ አሁን ደውዬ ብነግረው ሊጨነቅ ይችላል ሊቸገር ይችላል ብሎ ከሆነ ያኛው ይበልጥ ስለሚያስቸግር ቢነግሩት ይሻላል። እግረ መንገድ ይዘው የምትገባው ነገር ሳይነግሩ ከሚመጡ ነግረው ቢመጡ ምናልባት ከስራ ስትመጣ ይዘው የምትመጣው እነሱን ለመካደም ይዘው የምትመጣውን ነገር ተመልሰው ልታመጣው ልትል ነው አይቀርምና እንግዳውን መንከባከብ አለብኝ ብላል እንግዲህ መንካነ ዩእሚኑ ብላ ወሊውም ላ ፈልዩክሪም ይፈ ነው እንግዳውን ማክበረ ግድ አለበት። ስለዚህ ያን ለማድረግ አንተ አልከው አላልከው ሳይሆን እስልምና ያስገድደው ነገር ነው። ይወጣል። እና ሁለቴ ታክሲ መንገዶች ሊሄድ ይችላል። ረዥም ርቀት ሊጓዝ ይችላል። እግረ መንገድ የሚፈጽመውን የሚያከናውነውን ድርጊት ማለት ይኸውን ለሱ ትልቅ ጊዜ ማባከል። ስለዚህ ዘያራዎች በተለይ ቤት ሲሆን ቢሮ አካባቢማ ያው ቢሮዎች ፕሮቶኮላቸውን ይጠብቁ ይጠብቁ። ቤት አካባቢ ግን ይሄ ችግር እንዳይፈጠር ልጁ እንዳይጨነቅ ሌላ ፕሮግራም ካለም ያም ፕሮግራምን ኢፌክቲቭ ሊመጠቀም አይችልም። ሀሳቡ ሌላ ቦታ ሄድ ይችላልእንዲህ ይነት ድፍረት የለንማለይዙናልብዙማበራዊማራችን ውስጥ አብረውን ያደጉ የመጡ ባህሎች አሉ እና እኔ አንተ እኔ ቤት መጥተህ አንተን አስቀምጬ ሌላ ሰው ጋር የመሄድ እንትኑ ላይኖረኝ ይችላል። በርግጥ፣ አንዳንድ ሰው ይህን ነገር ለምዶት ሊሆን ይችል ይሆናል ማድሪ ግን እንደ መልካም ነገር እንጂ እኔን አስቀምጦ ይወጣል የምትለው አንተ ኮ ነመት የተቀመጥክበት አፍተሮ እሱ ኮ አያውቅም፣ አንተ ስለመምጣት ሰዎች ጋር ፕሮግራም አለው ወይም ደግሞ ስራ ቦታው ፕሮግራም አለው። አንተ መተህ አሰናከልከው ነው የሚባለው። እና ማዘን ሲገባህ በራስህ ጭራሽ በኔ ታዝናለህ። ይህ ከባድ ነው። ያው ተመልካቶቻችን በደንብ የሚግባቡን ይመስለኛል። ልንል የፈለግ ነው ሁሉ ነገር ፕሮግራም ቢኖረው መልካም ነው። ጊዜ የሚያባክኑ ነገሮችን መቀነስ ነው እያሰብን ያለ ነው። ዚያራ በጣም መልካም ውብ ነገር ነው። እስልምና ውስጥ ልክ እንደዚሁ ስራን በአግባቡ መፈጸምም ጊዜን በአግባቡ መጠቀምም ከፍተኛ ግምት፣ ትኩረት የሚሰጠው ነገር መሆኑን ማስረገጥ ነው። ተመልካቾቻችን ይረዱናል ብለን ነው የምናስበው እያነሳን የምንገኘው። ውድ ተመልካቾች መልካም ሆነው ሳለ ጊዜያችንን የሚሸረሽሩ ነገሮችን ነው እዚህ ላይ እንግዲህ እንዲሰመርበት እንፈልጋለን። እዚህ ዚያራ በጣም መልካም ነገር ነው። ሶሻል ሚዲያ በጣም ብዙ ዕልም ብዙ መረጃ የምታገኝበት ነገር ሊሆን ይችላል። ሌሎች ነገሮችንም ቅድም ስናነሳቸው የነበሩ ነገሮች ስብሰባም ላይ ሊሆን ቀላል ነገር አይደለም የሚወሰነው። ነገር ግን የሰዎችን ሰዓት በሚያሰናክል መልኩ መሆን የለበትም። ወይም ደግሞ የቆምንበት ጫማ መልካም ነው የሚል አይደለም መሆን ያለበት። ቆም ብለን ማሰብ አለብን። ሰዎች ጋር ከሚሄዳችን በፊት ለሰዎች እየመጣን እንደሆነ መንገር አለብን። የነሱን ስራ በማያስተባጉል መልኩ መሆን አለበት እንጂ ክፋት ኖሮት አይደለም። ይሄ እንግዲህ እንዲያዝልን እንደ ትልቅ ስ ምክንያቱም አብድልመጂድ እና መሐመድ ዚያራን ለማጨናገፍ ሙከራ ሲያደርጉ ነበር እንዲባል አንፈልግም። እንዲህና ሌሎች በጣም ተመሳሳይ ነገሮችን ማንሳት እንችላለን። መፍትሄዎቻቸውን አልዳሰስትም። ዛሬ ግን መፍትሄዎቻቸውን የምነካበት ሰዓት እንደሌለ ነው። አሁን ዳይሬክተሩም ይነግረኛል። ስለዚህ እጅህ ላይ ያሉ ሰዓታችንን የሚያባክኑ በጣም እንደው ያልሰማናቸው ነገሮች ካሉ መልካም የሚመስሉን ነገር ግን ትኩረት ያልሰጠናቸው ነገሮች ካሉ እነሱ ልናነሳ እንችላለን። ያለን ጥቂያ ያሉን ደቂቃዎች በጣም ጥቂት ናቸው። በብዛት ተነስቷል ብያ ምናለው ተነስቷል። እና ምናልባት ቀረ ልንለው የምንችለው ያልተሟላ መረጃ የሚባል ነገር አለ። ልጆችን ብንልክ በደንብ የሚፈለገውን ነገር ካልነገርናቸው ተመልሰው ምን ነበር ያልከኝ ማለታቸው እንደማይቀረው ሁሉ ሌላም ቦታዎች ተመሳሳይ ነገሮች ይከሰታሉ። ስለዚህ መሆን ያለበት ምንድን ነው? እኛም የተሟላ መረጃ መስጠት አለብን ብያምናለሁ። እኛ ራሳችን ሲቀጥል፣ መረጃ ማድመጥ ይኖርበታል። ያ አካል በትክክል ማዳመጥ ይኖርበታል። ከዛ ባሻገር ውይይቶች ላይ መሰል ነገሮች ላይ አንዳንዴ ያንን አካል ሳንረዳውን ቀርና ዲስከስ ያደረገን ወር ሲወያየን የነበረው አካል ምን ለማለት እንደፈለገ ሳናውቅ እንቀርና ረዥም ጉዞ እንሄዳለን። እስካሁን አይገባውም ወይም ደግሞ አልተገጣጠምም። ድጋሚ ልንቃኝ የሆነ ያንን አጀንዳ እና ያም ጊዜ ያባክናል። ስለዚህ ስብሰባዎችም ላይ ኦር እርስ በርስ ግንኙነቶች ላይ የምናረጋቸው ውይይቶች ላይ በደንብ ማዳመጥ አይመስልም። አንድ ጊዜ የሚያባክን ሁለት ሰዓት አውረተ ላትግባባት ትችላለህ። ምክንያቱም እሱ የሚፈልገውን ካለመረዳት አንፃር ማለት እሱ ነው ነቢዩ ዐለይሂ ሰላቱ ወሰላም ባህሪያቸው ሆነው የሆነ አካል ጋር ይወያያሉ። ውይይታቸው መካከል ሁሌ የምናውቀው ነገር አለ። አፈረግህ ጨረስክ ብለው ነው የሚቀጥሉት። በደንብ ካዳመጡት ምንድን ነው የሚፈልገው። ስለዚህ አሁንም በውይይቶቻችን መካከል ሌሎችም ነገሮች ላይ ሳናዳምጥ የምንሰጣቸው አስተያየቶች አሉ። ሳናዳምጥ ብዙ ነገሮች ውስጥ እንገባና ሳንገጣጠም እንተላለፋለን። ስለዚህ ያንን ለመቃኘት ድጋሚ ምን ማድረግ ሊኖርብን ይችላል። ድጋሚ ጉዳዩን መቃኘት መዳስ ሊጠበቅብን ይችላል። ያ እንዳይፈጠር በአግባቡ ማዳመጥ ያልተሟላ መረጃም ጊዜያችንን ከሚያባክኑበት ጸረ ጊዜ ካልናቸው ነጥቦች ውስጥ የተጠቀሰ ነው። ሌሎች አይጠፉም። ነገር ግን ያው ሰዓታችን ይገድበናል። ዛሬ እንደውም ከቀጣዩ ሳምንት ጀምሮ እንግዲህ አላሁ ስብሃነ ወተዓላ ፈቃድ ከሆነ መፍትሄዎቻቸውን ሕክምናቸውን ደግሞ ማየት ማንሳት የምንጀምር ይሆናል። እንሻላ፣ የተወደዳችሁ ተመልካቾቻችን የጊዜን ዋጋ አስንቃኝ የነበረው የትምህርታችን በዚህ ተጠናቋል። እንሻአላህ አላህ ስብሐነ ወተዓላ እንግዲህ ፈቃዱ ሆኖ ያሉብንን ድክመቶች ያሉብንን ክፍተቶች የምናረምበት እንዲሆን ተስፋ እናደርጋለን። እንግዲህ አላህ እኛንም በተናገር ነው ተመልካዮችን በሰማችሁትና በተመለከታችሁት ተጠቃሚ እንድትሆኑ አላህን እንጠይቀዋለን። በሚቀጥሉት ሳምንታት ከዚሁ ከ24 ሰዓት አጠቃቀማችን ጋር ግንኙነት ያላቸው ርዕሰ ጉዳዮች እያነሳ ለእናንተ ለውድ ተመልካቾቻችን የምናደርስ ነው የሚሆነው። አብረናችሁ የቆየ ነው መሐመድ ፈረጅ በማወያየት፣ አብድልመጂድ ጀማል ደግሞ እንደዚሁ ሀሳቦችን ለእናንተ ለውድ ተመልካቾቻችን በማድረስ ነበረ። ከእኛ ጋር ስለቆያችሁ በአላስ ድግ አድርገን ነው የምናመሰግነው። ጀዛኩሙላሁ። ሰላሙ አለይኩም ወረሕመቱላህ።